የአምራን ልጅ የማን እንደሆን ታውቋል ማለት ነው። ዲኤንኤን ምርመራ ተደርጎ ነበረ። እሱም ለናሆም ቴክስት ደርሶታል። ልጁ የማን እንደሆነ በእርግጠኝነት ታውቋል ማለት ነው። በሌላ በኩል ወይዘሮ ዝናሽ የኑሐሚንን የእርግዝና ወረቀቱን ስላየች በጣም ደስ ብሏት፣ ጩቤ እየዘለለች ነበረ ምክንያቱም ሚስጥርን በሚስጥር ማጣፋት ይቻላል። ስለዚህ ሚስጥሯን ስላወኩ ምስጥሬን ደብቃ ይዛ ከዚህ ቤት መንቀሬ የማወጣበት አሁን አገኘሽ ብላት ነበረ። ግን ደግሞ አሁን ላይ ቀንዷን የተመታሽ ከፍት ነው የሆነችው ማለት ነው። በሌላ በኩል ናሆም ከሄደበት አጎቴ ጋር ማረፍ አለብኝ ብሎ ሂዶ ነበረ ተመልሶ መጥቷል። አባቱም የድርጅቱን ግማሽ እንዲያስተዳድር ኑሐሚንም ከእሱ ጋር ረዳት ሆና እንድሰራ ሲጠይቀው ልጄ የድርጅቱን ግማሽ ሰጥቻለሁ፣ ኑሐሚን ደግሞ ከአንተ ጋር ረዳት ሆና እንድሰራ ፈልጋለሁ ሲለው እሺ፣ ችግር የለብኝም። ኑሐሚን ማለት እኮ ለእኔ ጥላቴ አይደለሽም፣ ግን ደግሞ አስገድደ እንዳገባት የምትገፋፋኝ ነገር ነው እንድታቆምል የሚፈልገው ምክንያቱም አምራንን ምን ያህል አፈቅራትና ወዳት እንደነበረ ታውቃለህ። ቢያንስ አባዬ አንተ እንኳን ተረዳኝ ሲለው ችግር የለውም፣ እኔ ትጨዋለህ ምናምን ብዬ አስቤ ነበረ ይለዋል ማለት ነው። ለምንድን ነው የምጨው? እሷ እኮ ጠላቴ አይደለችም ብሏል ማለት ነው። በሌላ በኩል ኤሚ እናቷን እያስጨነቀቻት ነው የምትገኘው። ከሄደችበት ከሐዋሳ ተመልሳለች። እሷን በችን ገረድ ለምንድን ነው ማታስወጫት? ስታይኝ እኮ የሆነ ገላመጠችኝ። እንዴት እንዴት እንደሚያመናቅራት ቆይ ምን አግኝታ ነው ብላ ስትጠይቃት፣ ቆይ ምን ብላሽ ነው? ምን የተፈጠረ ነገር አለ ብላ ተመልሰላታለች ወይዘሮ ዘናሽ። እሷም የሆነ ገላመጠችኝ እና፣ ምን ተፈጥሮ ነው? ለምንስ ነው እስካሁን ዝም ያልሻት? አትጨውም አትናገሪያትም? ምን ሆነሻል ስትላት ልጄ ብቼ ከሷ ራቂ እና ደግሞ ምንም ነገር እንዳትናገሪያት ብላለች። ምንም ነገር እንዳትናገሪያት። እንዲህ የወንሽው ነገርማ አለ የሆን ሚስጥር፣ እኔ ማላቀዋለ፣ ብቻ ግን እደርስበታለሁ ትላለች ኤሚ። ወይዘሮ ዝናሽ ምን ብላለች ለኖአሜን ሂዳ፣ ከዚህ በኋላ አገኘሁሽ አንቺ እርኩስ! ይሄው እርግዝንሽ ለካ እንደዚህ እንደ ጻድቅ ሲያመጻድቅሽ የነበረ የሚመካብሽ አባትሽ እምነት የነበረሽ በአባትሽ አሁን እምነትሽን አሳጣሻለሁ ይህን ምስጢርሽን አውጥቼ ለሁሉም ሰብስቤ ልናገር ወይስ ከዚህ ቤት ተመንቅረሽ ትወጫለች። ስትላት እኔ የማጣው ነገር የለኝም ሁሉን ነገር አጥቻለሁ። ቤቴ ተመሰቃቅሏል። ስለዚህ ማጣው አንድም ነገር የለም። ከቻልሽ ሁሉንም ሰብስቤ ነገርያቸው ነገር ያቸው ከአንቺና ከእኔ ማን እንደሚጎዳ የዛኔ ታቂዋለሽ። አንቺ ናሆም እናት መሆንሽን ማለትም የዳግምናት መሆንሽን ለሁሉም ሰው እናገራለሁ። ጉድሽን ዘረግፈዋለሁ ብላታለች ማለት ነው። ከዛም ወይዘሮ ዝናሽ ቀንዷን የተመታሽ ከፍቱ ነ ኩምዝዝ ብላለች። የምርመራ ወረቀቱንም ናሜነት ነጥቃታለች ማለት ነው። ምክንያቱም ለምንድን ነው ግን እንደዚህ በጣም ደስ ያለኝ የነበረ ለምንድን ነው የተደሰትኩት? ለካ የሜንም ጉድም አለ ትላለች ወይዘሮ ዝናሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ስለ እናት ዩቲብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ፔሌስ ቪዲዮን ስጀምሩ ላይክ፣ ሼር ማድረግ እንዳትረሱ እስከ መጨረሻ አብራችሁን ቆዩ። ኑሐሚን ኑሐሚን ክፍል ሰላሳ አንድን ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ዲ ኤን ኤ ምርመራ ተደርጓል እንዳልኳችሁ ልጁም በእርግጠኝነት ታውቋል። አሁን የኑሐሚንም ልጅም ታውቋል። የአምራንም ልጅ የማን እንደሆነ በእርግጠኝነት ታውቋል ማለት ነው። በባለፈው ክፍል ላይ ኤደን ከኑሐሚን ክፍል ሽክክ እያለች እየተንሸኮከች ገብታ የምርመራ ወረቀቷን እና የሽንት ምርመራውን አግኝታ ነበረ። እሱንም እንዳገኘች ለወይዘሮ ዝናሽ ስሰጣት ወይዘሮ ዝናሽን በደስታ ጩቤ እየረገጠች እሰይ አገኘውሽ ኑሐሚን አሁን ና ከእጅ ላይ ወደቅሽ። ከዚህም በኋላ ተንበርገገች ትለምኛለሽ። ከዚህ በኋላ ጠራርጌ ከቤት አውጣሽ አለው ብላ በጣም ተደስታ ነበረ። ነገር ግን ደስታዋ ብዙ አልቆየ ማለት ነው። ድንገት ይህን እያወሩ ሳለ ኤርሚ ይመጣል። ኤርሚ በነገራችን ላይ ኤደንን አንቆ ይዞ በተደጋጋሚ አስጠንቅቋት ነበረ፣ ከኑሐሚን ላይ እጇን እንድታነሳ ኑሐሚንን እንድትተዋት ነግሯት ነበረ ግን ኤደን ደግሞ ለገንዘብ ትሞታለች። በዚያ ላይ ደግሞ ኖአሜንን በጣም ስለምጠላት ኖአሜንን የሚጎዳ ማንኛውም ምንም ነገር ለማድረግ በጣም ዝግጁ ናት። በዚህ ምክንያት ልጁም የማን እንደሆነ አጣርቼ አለው ስትል ኤርሚ ሰምቷል ማለት ነው። ኤርሚ አሁን በኑሐሚን እርግዝና እርግጠኛ ሆኗል ማለት ነው። እሷም ተርብትብታ ትሄዳለች። ኤርሚ ለማጣራት ሞክሮ ነበረ። ግን ምንድን ነው ችግር አለ ውጣ በቃ ምን ሆነሃል ምናምን ስትለው ከቤት ይወጣል ማለት ነው። እንግዲህ ወይዘሮ ዝናሽም በደስታ እየዘለለች ከኑሐሚን ክፍል ሄዳ፣ ኑሐሚን ወረቀቷን እየፈለገች ልብስ ለምንድነው የተመሰቃቀለው? ለምንድነው እንደዚህ የሆነው? እያለች ልብሷን እያስተካከለች እና ወረቀቱን እየፈለገች እያለ ድንገት ወይዘሮ ዝናሽ መታ። የምትፈልጊው የእርግዝና ወረቀትሽ ነው አይደል? ይሄው እጄ ነው አንቺ አንቺ ርኩስ፣ ለካ ጻድቅ ጻድቅ የሚያጫውትሽ ጉድሽን በወድሽ ተሸክመሽ ነው። ስለዚህ ጉድሽን ለሁሉም ዘረግፈዋለሁ ወይ ደግሞ ከዚህ ቤት ጥርግርግ ብለሽ ትሄጃለሽ ስትላት ለካ አንችነሽ አደል እንደዚህ ያደረግሽው ከክላስ የመትሽ ስትበረብር ነበር፣ በላ ነዋሚን አሚን ትጫዋለች ወይዘሮ ዝናሽን በደስታ ከዚህ በኋላ ፊልን ስርተሽ ከዚ ቤት ተወጫለሽ። አላማሽ በቃ እኔን ማስፈራራት ነበር። አሁን አገኘው ስትላት፣ አሁን እኔ እኔና ካንቺ ማን እንደሚጎዳ እናያለን። ሁሉንም ሰው ሰብስቤና ስለ እኔ ነገር ይብላታለች ኑሐሚን። ምክንያቱም ኑሐሚን የምታጣው ምንም ነገር የለም። ተዘባብራለች፣ ወድቃለች። ኑሐሚን አንድ ብቸኛ ነገር አሁን ላይ የምትፈልገው አባቷ ታክሞ እንዲድንና እንዲድን ብቻ ነው። ሌላ ምንም ነገር አትፈልግም። ልጇን አትፈልግ ገንዘቧን አትፈልግ። ግን የወይዘሮ ዝናሽ ግን እንደዛሬ የምታስበው አሁንም ልጇን የምታሳድድ ገንዘቧን የምትፈልግ ስለሚመስላት ለዛ ነው ስጋት ያደረባት ማለት ነው። እሷም የምርመራው ወረቀቱን ነጥቃ ከአንቺ ሚስጥርና ከኔ ሚስጥር የትኛው እንደሚበልጥ ታያለች። ስለዚህ አንቺም የዳግም እናት መሆንሽን ለሁሉም ዘረግፈዋለሁ ጉድሽን ብላታለች። ከዛም ወይዘሮ ዝናሽ ቀንዷን የተመታሽ ከፍት መስላ ክሩምዝዝ ብላለች ማለት ነው። አይ ለካ ይሄም አለ ረስቸው ነበር ብላለች። አያቸው ሰው የሆነ ነገር ሲያገኝ ስንዝር ይረሳዋል በነቅዘብት ማለት ነው። እና የራሷን ጉድ ሸፍና ነበረ በሌላ በኩል ኤሚ በቀያ ያጨናነቀሻት ነው የምትገኘው ወይዘሮ ዝናሽን ምን ሆነሻል ኑሐሚን እኮ ያቺ ገረድ የሆነ ጌላ አመጣች ምንድን ነው የሚያመናቅራት እንደዚህ ምን ተፈጥሮ ነው ስትላት እሷም ከቻልሽ ምንም ነገር እንዳትናገሪያት ሲቀጥል ደግሞ ከእሷ መራቅ አለብሽ ስትላት ጭራሽ ለእሷ እየተናገርሽላት ነው የሆነ ነገርም አለ ምን ተፈጥሮ ነው ግን አዋሳ ደርሼ ስመጣ ጭራሽ ሁሉ ነገር ተቀይሮ አገኛለሁ። ምንድን ነው ስትላት፣ ምንም ምንም የለም፣ ግን ብቻ ከሱ አራቂ ብላታለች ማለት ነው እንግዲህ። ናሆምም ከሄደበት ከአጎቴ ጋር ብሎ ሂዶ ነበረ ተመልሶ መጧል ማለት ነው እንግዲህ። ኑሐሚን ከናሆም ጋር እንደምትሰራ ረዳቱና እንደምትሰራ ለኤሚ እናቷ ትነግራታለች። አንቺም ከጓደኞችሽ ጋር ወጣ ወጣ ማለት ሽን ተይና፣ አሁን ከወንድምሽ ጋር ከድርጅቱ ስሪ፣ ወንድምሽ ድርጅቱን ግማሽ ተሰጥቶታል፣ ስላት በእውነት ለማየ አባዬ እውነት እንደዚህ ያደረገ? ግን እችን ገረድ ለምንድን ነው እንደዚህ የሚያደርጉላት? ለምንድን ነው መውጣት ያቀታችው? ምን ሆነሻል? ለምንድን ነው እንደዚህ ሆንሽ? አትጨውም አትጨውባትም፣ ምንም አትናገሪያትም፣ እንዳትናገሯት ያለሽ ምን ተፈጥሮ ነው? እኔማ ብቻ እደርስበታለሁ፣ ትላለች ኤሚ። በሌላ በኩል ኤደን በቃ ከዚህ በኋላ ጊዜው አሁን ነው ይችን እርኩስ ከቤት ጠራርገን የምናወጣበት ጊዜው አሁን ነው። ትልቅ መረጃ ነው። አሁን ለሁሉም ሰብስበን መናገር አለብን፣ ስትላት ወይዘሮ ዝናሽብ አርፈች ተቀመጪ፣ ከዚህ በኋላ ለማንም እንዳትናገሪ ብላለች። ሚስጢሯን ለማንም ሰው እንዳትናገሪ ስለዚህ እኔናችን ነው የምናውቀው ከዚህ ውጪ ለሌላ ሰው እናገራለሁ ምናምን ካልሽ ከዚህ ቤት ተጠርግሽ የምትወጪው አንቺ ነሽ ብላታለች። በነገራችን ላይ ጠንከር ያለ ማስጠንቀቂያ ሰጣታለች፣ አስጠንቅቃታለች። ምክንያቱም ይህን ነገር ለአንድ ሰው ወጦ ካገኘች ኑሐሚን አንድ ሁለት ሳትል ቀጥታ ሚስጥሯን ተዘረግፈዋለች ማለት ነው። በዚህ ምክንያት ጸጥ ብላለች። ኤደን እየተቃጠለች፣ ለምንድን ነው ጋሼ ያቃል ከቤት መንቅሮ ጎትቶ ያወጣታል ብዬ ሳስብ ጭራሽ ዝም ትላለች። ኧረ ምን አይነቷ ናት? ይህ ሁሉ መረጃ ሰጥቻት ምንም አይነት ስልኬን እንኳን ሳታስተካክልልኝ ብላ ታግሮ መረማለች ኤደን። ስግብግብ ሰዎች መጨረሻቸው እንደዚህ ነው የሚሆነው ማለት ነው። ናሆምም ኤደንና ነዋሚን እየተጣሉ እያለ መጥቶ ምን ሆናችኋል፣ ችግርሽ ምንድን ነው ይላል። ነዋሚንም በጣም ከፍቷት ስቅስቅ ብላ ታለቅሳለች። ችግርሽ ምንድን ነው ምናምን ይላታል። በነገራችን ላይ ነዋሚን ናሁምን በጣም ነው የምታፈቅረው። ስራ አምራን ስትጠይቀው ምንድን ነው ስለ አምራን የምትጠይቀው በተደጋጋሚ ምንድን ነው ችግርሽ፣ ምን እያሰብሽ ነው ስላት አይ በቃ ተው ትላለች ማለት ነው። በነገራችን ላይ የዲኤንኤ ምርመራው የናሆም ልጅ መሆኑ ታውቋል ማለት ነው የአምራን እና የናሆም ልጅ ነው ማለት ነው። እና የናሆም ልጅ መሆኑን ዲኤንኤን ምርመራ ወረቀቱ እንደተላከለት እና የእሱ ልጅ መሆኑን ለኑሐሚን ሲነግራት፣ ምን በጭራሽ ይሄማ አይሆንም፣ እንዲህ ሊሆን አይችልም። እንዴት ያንተ ልጅ መስሎህ አባት ለመሆን አትዘጋጅ ብለዋለች። እሱም አታስብ፣ የኔ ልጅ ነው ግን አሁን በጣም የጨነቀኝ እንዴት እንደማደርግ ነው እንዴት እንደምንከባከባት ነው ብሎ ይነግራታል ማለት ነው። እሷ ግን በጣም ከፍቷታል። ምክንያቱም አንድ የነበራት ተስፋ የምትጽናናበት የምትደገፈው ናሆም ነበረ። አሁን ግን ናሆምም የልጅ አባት ሆኗል ማለት ነው ለአባቱም ሲነግረው ችግር የለውም ዘር አይጠላም ብሏል። በነገራችን ላይ ገና ወይዘሮ ዝናሽ አላወቀችም። ወይዘሮ ዝናሽ ይህን ስታቅ ምን ይሰማታል? የምናየው ነው የሚሆነው። አባቱ ግን ዘር አይጠላም። ስለዚህ ለእሷ ስንል ሳይሆን ለልጁ ስንል እሷን መንከባከብ ይኖርብናል። መጠጥ ምናም ትጠጣለሽ አይደል ሲለው፣ አዎ ልክ እንደኔ ኮናት ቤት ራሱ የዛኔ እናንተን ለማስተዋወቅ ሳመጣት እኮ ብዙ ነገሮችን ትተን ነው ብዙ ነገሮችን አስትተን ነው እንዳትነቁብን ይዣት የመጣው የነበረ፣ ሲል አባቱም እኔ እንዴት ይጠፋኛል፣ ለዛ ስለተጠራጠርኩ ነው ሰው እንዲከታተላት ያደረግኩ እየነበረ ብሏል ማለት ነው። ኤርሚ በነገራችን ላይ አእምራንን አግንቷት ናኦሚን እርጉዝ ትመስለኛለሽ። ምክንያቱም ወይዘሮ ዝናሽና ና ኤደን ስለ ምርመራ ወረቀቱ ይዘው እያወሩ ነበረ። ኤደንም ደግሞ ስለ የልጁ አባት ማን እንደሆነ አጣርቼ ነግሮታለሁ ስትል ሰምቻለሁ። ስለዚህ እኔ ከቤት ለማጣራት ሞክሬ ነበር። ልትነግሬ ፈቃደኛ አይደለችም። በየትኛውም ሁኔታ ቢሆን አንቺ እንደምንም ብለሽ ኤደንን አወጫጫትና ስለ ልጁ አጣሪ ትላለች። እሷም በጣም ደስ ብሎታል አምራን፣ ምክንያቱም እሷ ነብስ ጥሩ ሆነች ማለት እኮ ለኔ በጣም አሪፍ ነው። ስለዚህ ለአባትዬው እናገራለሁ። ለአባትዬው ከተናገርኩት ጠራርጎ ያወጣታል ከዛ ቤት። ለሱን ደግሞ ናሆም ምን አግባት ምናምን እያለ አይጨቀጭቀውም ብላለች ማለት ነው። ስለዚህ እሱ ምን ብሏታል ኤርሚ? አንቺ ሳቴ፣ ሴትየዋ ሰበብ ነበረ የምትፈልገው ምክንያት ነበረ የምትፈልገው ኑሐሚንን ከዚያ ቤት ለማስወጣት ስለዚህ አንቺ ምንም ማድረግ አይጠበቅብሽም። እናትየዋ ቀጥታ ታስ ወጣታለች ብሏታል ማለት ነው። ምክንያቱም እናትየዋ ትልቅ ሚስቴር ኑሐሚን እንደምታቅ የሚያቅ ሰው ስለሌለ ስለዚህ ለምን እንደምትታገሳት ለምን እንደተወቻት አሁን ላይ አያውቁም። ግን ለምን ዝም እንደምትል ሁሉም ጨንቋቸዋል ማለት ነው። ይሄ የራሳቸው እንትኖናቸዋል። ኤደንን በራሱ ለምንድን ነው እንደገና ለዚች ልጅ የምታስብላት ለምንድን ነው እያለች በጣም እየተነደች ነው የምትገኘው። አምራንም ኤደንን ለመጠየቅ ገንዘብ አምታ ለመጠየቅ ስትሞክር ወይኔ ልብኝ ጸጥ አረብሽ እኮ ትላለች። መንገድ ላይ አግኝታት እሷም ልብሽ ጸጥ የሚለውን ማ ይሄን ስታይ ነው። ስለዚህ አሁን ልጁ የማን እንደሆነ ነገሪ። አርግዛለች አላረገዘሽም ስትል እንደውም አላረገዘሽም ምናምን ትላለች። ምክንያቱም አስጠንቀቃታለች። ወይዘሮ ዝናሽ ልጁ ከተናገርሽ የመጀመሪያ ተጠራርግሽ የምትውጪው አንቺ ከዚህ ቤት ነው ትላለች ኤደንም ሰገብገብ እያለች ነው፣ ገንዘቡን ትወስደዋለች፣ ለአምራን ትነግራታለች። እስኪ የምናየው ነው የሚሆነው። በቀጣይ ክፍል ላይ የምናየው ነው የሚሆነው። ኤደን በገንዘብ የምትደራደር ሴት አይደለችም፣ ሚስጢር አድርጋ ገንዘቡን ትቀበላለች ወይስ ደግሞ ለአምራን ልጁ እንዳልተፈጠረ ትነግራታለች? የምናየው ነው የሚሆነው። በሌላ በኩል አባቷ እየተጨነቀ ነው የሚገኘው። የኑሐሚን አባት እየተጨነቀ ነው የሚገኘው። ምን ሆነሻል ልጅ? አሁንም እኮ እያለቀሽ ነው። ምንድን ነው የተፈጠረው? እባክሽ ነገር አታስጨንቅኝ ሲላት እሷም አስጨነኩ አይደለ። አሁን ደግሞ ናሆም መጥቷል እና ስለአንቺ እያወራ ስለአንቺና ስለናሆም እያወራ ነበር ሴላንችና ስለናሆም እያወራን ነበር። ሴላት አሁንም ጋብቻ ምናምን እያላቸው አይደለም አይደል? ስትለው እንዴ፣ አሁን ምን ችግር አለው? እንዴ እንዴ እንዴ ስጋቡ የምትፈልጊ ወደኋለው ምናምን ስት ነበረም እንዴ ሴላት እሷ መስሎኝ ነው። አሁንማ ትቸዋለው መስሎኝ ነው ስትል ተደምጣለች ማለት ነው። ምክንያቱም አሁን ምንም ኃይል የላትም ነው አቅሟ አቅሟን አታለች። በዛ ላይ ደግሞ ናሆም የልጅ አባት ሆኗል ማለት ነው። በቀጣይ ክፍል እንግዲህ ኑሐሚን አባቷ እና ናሆም እና ደግሞ የናሆም አባት ያውቃሉ ምን ይፈጠራል የምለውን ነገር ወደ እናንተ ይዤላችሁ የምመጣን የሚሆነው ታዲያ ቪዲዮን ላይክ ሼር ማድረጋችሁን እንዳትረሱ ፕሊስ ቪዲዮ ከሰው ጋር እየደረሰ አይደለም ላይክ ሼር ማድረጋችሁን እንዳትረሱ አብራችሁን ስለነበረ ስለነበረን ቆይታ አመሰግናለሁ ላይክ ማድረግ እንዳትረሱ